ነው ወላ እኛ ሰርተን ለመለውጥ እንጂ የመጣ ነው ከነሱ ጋር ልንቀልጥ ከነሱ ጋር ልንጫወት አይደለም ማለት ነው። እና ቪዲዮውን እስከ መጨረሻው አዳምጣችሁ ላይክ ሼር አድርጉልኝ። በተለይ ደግሞ አዲስ ለሚመጡ እህቶች እንዲደርስ ፈልጋለሁ ማለት ነው። አሰላም አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦቼ፣ እንዲህ ናችሁ? ሰላም ናችሁ? እኔ ጋር ሁሉ ሰላም ነው። አላህ ስብሐ ወተዓላ በእያላችሁበት ሰላማችሁ ነው ያብዛልኝ፣ ሀገራችንም ሰላም አድርግልኝ አልኩኝ። እንደተለመደው በአዲስ ስቱዲዮ መጥቻለሁ ማለት ነው። ወደ ቪዲዮ ከመግባቴ በፊት ብዙ ጊዜ ምግብ ሲሰራ ምግብ እየሰራው ስለቅ ሲለቅ ምናምን ምናምን የምትሉ አላችሁ ማለት ነው እኔ ፍሩን ንጹ ነው አልহামዱሊላ እና ዲስጡ ቆሻሻ ነው ፍሩንሽ ቆሻሻ ነው ምናምን የምትሉ እቶች አላችሁ ማለት ነው እኔ ንጹ ባለውን ሴትዮ አራት አመት ሙሉ ቤቷ አታሰራኝም ማለት ነው ስለዚህ እኔ ስራይ ነው ነው የምሰራው ለዛም ነው ሴት የምትወደኝና ቤቷ ያስቀመጠችኝ ማለት ነው እዚህ ጀማ ላይ ስምንት አመት ሆኖኛል ወንድሟ ቤት አራት አመት ሰርቻለው እሷ ቤት ይኸው አራት አመት ስለዚህ እኔን ባትከታተሉ ባይነኝ የሚሰራቸውን ቪዲዮዎች ትምህርት የሚሰጡ ስለሆነ እነሱን እያዳመጣቸው ላይክ ሼር አድርጉልኝ ማለት ነው። እና ስቀጥል ወደ ቪዲዮ ስገባ መግቢያ ላይ ያያችሁት ቪዲዮ ብዙ ጊዜ እንደዚህ አይነት ቪዲዮዎቹን አያለው ማለት ነው። እህቶቼ እኛ ሰርተን ለመለውጥ እንጂ የመጣነው ከነሱ ጋር ልንጫወት ከነሱ ጋር ልናወራ፣ ምስጢራችን ልነግራቸው እንዲሁም ደግሞ ከነሱ ጋር ሊተናክሉን አደለም የመጣነው። ስራችን አውቀን ነው መስራት ያለብን እንጂ ከነሱ ጋር መጫወቱም ይሁን መቀለድም አያስፈልግም ማለት ነው። ስለዚህ ከሀገራችን ቤተሰቦቻችን፣ የምንወዳቸውን ቤተሰቦቻችን ተለይተን የመጣ ነው እኮ። ሰርተን ለመለወጥ እስከሆነ ድረስ አንገታችንን ደፍተን ኮስተር ብለን ራሳችን አስከብረን እነሱን አክብረን መብትና ግዴታችንን አውቀን መስራት አለብን ብዬ ነው ማስበው ማለት ነው። ብዙ ጊዜ ከአረቦች ጋር የምትቀራረቡ፣ ከአረቦች ጋር የምታወሩ፣ ከአረቦች ጋር የምትስቁ እህቶቼ በኋላ ላይ መዘዝ ይዞባችሁ ይመጣል። ለምን ብዙ ህይወቶች እንደዚህ አይነት ነገር ስለሚያጋጥማቸው ማለት ነው። ስለዚህ የባካቸው ህይወቶች በተለይ ደግሞ አረቡ ይተናኮለኛል፣ ሊደፍረኝ ይሞክራል፣ ምናምን የሚሉ ብዙ ህይወቶች አሉ ማለት ነው። ከጅምሩ እንዲ ነው እንደ ቀልድ ነው የሚጀምረው፣ ገባችሁ? እንደ ቀልድ ይጀምሩና መጨረሻ ላይ ግን መዳም በሌለችበት የሆነ ነገር ሊያደርጓችሁ ይችላሉ ማለት ነው። እና ከአረብ ወንዶች አትቀልዱ። እኔ መቀለድም ከፈለጋችሁ እኔ ከየተኛውም ከወንዱም ከሴቱም መቀለጥ አያስፈልግም ባይነኝ እኔ እንደ ራሴ ማለት ነው እኔ እዚህ ጀማዓ ላይ ስምንት ዓመት ሆኖ ያሉ እንደነገርኳቸው ወንድሟ ቤት አራት ዓመት ሰርቻለሁ። አራት ዓመት ከግማሽ ምናምን ሰርቻለሁ። እዛ ከወንድሟ ሚስት ተጣልቼ ስወጣ እህቱ ፈለገችን ያለሁበት ቤት ማለት ነው። ይኸው እነሱ ቤት መጥቼ እየሰራሁ ነው ያለሁት። ስለዚህ ተከባብረን ያለ ነው። አንድ ቀን ወላሂ ባልየው ራሱ አንድ ቀን ድምፁን ሳያወጣ መጥበክ አይመጣም ማለት ነው። ድምፁን ያወጣል። ደግሞ ሶስት ወንዶች አሉ። አንዱ ትንሽ ነው። ሌሎቹ በጣም ተከባብረን፣ በጣም ነው የሚፈሩኝ፣ በጣም ነው የሚያከብሩኝ ወንዶቹ። ማነው ሴት ሴትዋ ጨቅጨቃ ብትሆንም አልሐምዱሊላ ግን ወንዶቹ በጣም ነው የሚፈሩኝ። ወላሂ ነው የምላችሁ፣ በክብር ነው የሚፈልጉትን ነገር እንኳን በክብር ነው። ለውሰ መት ሽታ እንደዚህ አድርግልኝ ነው የሚሉኝ ማለት ነው። እንዲህ ማድረግ ትችያለሽ ያለሽ እንደ ቁጭ ብዬ አሁን ስልኬን እያየው ከሆነ ለውሰ መትሽታ ሽታ አብረሃደ በቃ ያን የሚፈልጉትን ነገር በክብር ነው የሚጠይቁኝ። ማነው ሲመጡም ደግሞ ድምፅ ያወጣሉ፣ ከሩቅ ሆነው ይጠሩኛል። ገባችሁ እንደሚለብስ ስለሚያውቁ ማለት ነው። ስለዚህ ተከባብረን ያለ ነው ማለት ነው። አንድ ቀን እንኳን ስቄ አላውቅም ከወንዶቹ፣ ገብቷቸዋል ቃል ልጄም ሆነ አራት አመት ሙሉ አንድ ቀን ማለት ነው። አልሐምዱሊላ ተከባብረን ያለነው ነው። በጣም ነው የሚያከብሩኝ፣ በጣም ነው የምንከባበረው። ሰውየውም ደግሞ የሆነ ነገር ሲፈልግ ሩቅ እያለ ይጣራል እኔ እንዲለብስና እንዲዘጋጅ ማለት ነው እና አክብረውኝ ተከባብረን ወተን እየገባን ያለ ነው እና እህቶች መብትና ግዴታችሁን ይወቁ። ከአረቦች ጋር መቀለድ የሚሆኑ መሳቀ ሚሆን አያስፈልግም። ምስጢራችሁን ደግሞ አትንገሯቸው። ለእነሱ ምስጢራችሁን ስትነግሯቸው እንዲሁም ደግሞ በሀገር ላይ ችግር እንዳለባችሁ ከቤተሰቦቻችሁ ችግር እንዳለባችሁ ስትነግሯቸው የሆነ ቀን እንኳን የሆነ ነገር እፈልጋችሁ ወይም ደግሞ የሆነ ነገር ስትሏቸው ያችን ነገር ያስታውሷችኋል ማለት ነው እና ስለዚህ ምንድን ነው እንትን መሆን ያለበት ተከባብረን ስራዬን ብቻ ነው ማቀው። በቃ የሚፈልጉትን ነገር ፈገግ እያልኩ እሺ እላቸዋለሁ። ከዛ ውጪ ግን አረቦቹም ስትቆጡም አይወዱም፣ ስትገላመጡም አይወዱም። ምንድን ነው የሆነ ነገር ሲሏችሁ እሺ በፈገግታ ማለት ነው። ለወንዶቹ ሳይሆን ለሴቶቹ ነው እያልኩ አለሁት። ከወንዶቹ ጋር ጭራሽ ወንዶች ማዘዝ አለባቸው ብዬ አላስብም እኔ። ሰውየው የሚፈልገው ነገር ሴትዋን ነው የሚነግራት፣ እሷናት ለእኔ የምትነግረኝ ማን ነው እኔ ጋር መጥቶ እንዲያደርግልኝ እንዲያደርግልኝ አይለኝም ሰውየው ማለት ነው። ደግሞ ሴቱ ካሌለች ነው ወንዶቹም እኔን የሚጠይቁኝ እንጂ ሴቱ ካለች ለሴቶ ይነግሯታል። እሷ ለእኔ ትነግረኛለች ማለት ነው። እና እኔ ወንዶች ካሉ እንደውም ብዙ ጊዜ ምግብ ምናምን ስሰራ ራሱ የምፈልገውን ነገር ሰርቼ ለነሱ ስጅ አልሰጣቸውም እኔ ማለት ነው። ሌሎቹ ሰራተኞች ናቸው የሚሰጡት። ታውቃለች፣ ሴቷም ደግሞ የሆነ ነገር ስሪና እነሱ ወስዶ ይስጡ ነው የምትለው። ማለት እኔ ወንዶች ጋር እንደማለት ከወንዶች ወንዶች አጠገብ እንደማለቀራረብ ታውቃለች። ስለዚህ የሚፈልገውን ነገር ከሰራው በኋላ ሰራተኞቹን ጠርቼ ነው እነሱ ነው ወስዶ የሚሰጧቸው ማለት ነው እና ተከባብረና ያለ ነው። ስለዚህ ተከባብራችሁ ነው መኖር ያለባችሁ ብዬ ነው ማስበው። ስለዚህ የባካችሁ እህቶቼ፣ ጥንቃቄ አድርጉ። ከኋላው መዘዝ ያስከትልባችኋል። በቃ ስትደፋፈሩ ከኋላ የሚከተለው ምንድን ነው? በቃ መተናከልና ወደ ሌላ መንገድ ነው የሚዞረው ማለት ነው። ስለዚህ ራሳችሁን አስከብሩ። ተከብራችሁ፣ አክብራችሁ፣ ስራችሁን አውቃችሁ ነው መስራት ያለባችሁ እንጂ ከእነሱ ጋር መጫወቱ የሚሆን መቀላለድም አያስፈልግም። ባይነኝ እንደራሴ ማለት ነው። እናንተም የራሳችሁን ሀሳብ፣ አስተያየት ኮመንት ላይ ማስቀመጥ ትችላላችሁ። ግን እኔ እንደራሴ ምንም አይነት እንደዚህ አይነት መቀራረብም ይሁን ከነሱ ጋር መጫወቱም ከነሱ ጋር መቀላለድ ምስጢር መናገርም አይጠበቅባችሁም። ስራችሁን ጭርስ አድርጋችሁ ማረፍም ካለባችሁ ክፍላችሁ ሄዳችሁ እረፍ በሉ። ከነሱ ጋር አትቀመጡ ማለት ነው። ገባችሁ? ከነሱ ጋር ስትቀመጡ በቀውን ምስጢራችሁን እንዲሁ ግፍ አድርጋችሁ እንድትነግሯቸው ያደርጓችሁና በኋላ ላይ የሆነ ቀን የሆነ ነገር ቢት አንቺ ኮ ከባልሽ ተጣልተሽ የለ እንዴ? ዚህ ነገር አለ አይደል እንዴ የሆነ እንኳን ብሬን እንዴ ባሌ ይበላኝ እንዲሆንኩኝ እንዲሆንኩኝ ብትሏቸው እንኳን የሆነ ቀን ብር ብት ስትጠይቋቸው ለምን ትልክ ያለሽ ያጠፉብሻል፣ እዙ ይቀመጥልሽ ብለው ነው በእነሱ አሳበው እነሱ ጋር ለማስቀመጥ የሚፈልጉት ማለት ነው። ከዛ በኋላ ደግሞ ብሩ ሲበዛባቸው መስጠት አይወዱም። ስለዚህ እህቶቼ ጥንቃቄ አድርጉ ባለኝ እንደ ራሴ እና ተሳስቼም ከሆነ እናንተም የራሳችሁን ሀሳብ አስቀምጡልኝ። እኔ ግን ከአረቦች ጋር መቀራረብን ከአረቦች ጋር መቀላለድን ከአረቦች ጋር መጫወትን ከአረቦች ጋር እንደዚህ በተለይ ደግሞ ከወንዶቹ ጋር እንደዚህ መተናከልን አልወድም፣ አልወድምም። እንዲቀልዱኝም ሴቶቹ ራሱ ከኔ ጋር ቀልድ እንዲቀልዱ አልፈልግም። ሲረስ ሆነን ነው ያለ ነው ማለት ነው። ሴቶቹ ራሱ ከኔ ጋር ያሉት አሁን እዚህ ቤት ስንት ሴት አለ መሰላችሁም? አምስት ናቸው። አምስት ሴቶች አሉ፣ ከሴቶች ስድስት ማለት ነው። ግን አንድ ቀን ክብሬን ዝቅ አድርገውብኝ አያውቁም። ልጆቹ ማለት ነው፣ ቤት ውስጥ ያሉ ልጆች፣ አንድ ቀን መጥፎ ነገር ተናግረውኝ አያውቁም። መጥፎ ቃላት ተናግረውኝ አያውቁም። ገልምጦኝ አያውቁም። ሰድቦኝ አያውቁም። እንኳን ብትሳደበኝም ሴቶዋ ናት ማለት ነው። ከሴቶዋ ጋር ስኳር ስላለባት እንጨቃጨቃለን። ሴቶቹ ግን አንድ ቀን ማለት ነው፣ አንድ ቀን ክብሬን ዝቅ አድርገውብኝ አያውቁም። ክብራቸውን ዝቅ አድርጌባቸው አላውቅም። ስለዚህ ከሴቱ ወገን ጋር ተጣልቼ እነሱ መጥተው ነው የሚያረጋጉኝ፣ ማለት ነው እሷኮ ያማታል ይቅርበያት፣ ሶብር አድርጊ ብለው እኔን ይመክሩኛል ማለት ነው። ልጆቹ በጣም አስተዋይ ልጆች ናቸው። ያለዋት ሲጠይቁ የሆነ እንኳን ነገሩ እንኳን ሲጠይቁኝ፣ ክብሬን ዝቅ አድርግ እንደዚህ ያደርገ ሳይሆን የሚሉኝ በክብር ከይቅርታ ጋር ብለው ነው የሚጠይቁኝ ማለት ነው። እና እኔ እንደ ራሴ ራሳችሁን አስከብሩ ተከብራችሁ አክብራችሁ መኖር አለባችሁ ብዬ ነው ማስበው ማለት ነው። እና ተጠንቀቁ። ባይነኝ የዛሬ ቪዲዮ ይህንን ይመስላል። ክፍሌ ግን ቆሽሿል። አይ በጣም ደክሞኝ ነበረ፣ እንትን ጽድት ሳላደርጋት ነበረ ወደ ታች የወረትኩትና እንትን ክፍሌን ሳላጸዳ ተመልሼ ስገባ በጣም ነው የሚደብረኝ። ጽድት አድርጌ ስወርድ ስገባ በጣም የሆነ ደስታ ይሰማኛል። እና ሀባይ ቪዲዮ አድርጉልኝ አደርግላችኋለሁ ከክፉ ነገር ላይ የዛሬ ቪዲዮ ይህንን ይመስላል። ቪዲዮን ላይክ፣ ሼር ማድረጋችሁን አትርሱ። ላይክ ሼር እያደረጋችሁ የምታብራቱኝ ደግሞ ከክፉ ነገር አላህ ይጠብቃችሁ። ያሰባችሁትን አላህ ያሳካላችሁ። መጥፎ ኮመንት የምታስቀምጡ ደግሞ አላህ ይቅር ባላችሁ። አሰላም አለይኩም ረህመቱላ በረካቱ። ወዳችኋለሁ። ለማንኛውም እሺ